ለእናንተ እረፍትን የሚሆን ችሎ ቤተሰቦቻችሁ ደግሞ የስራ ማቅለያ የሚሆን የጥራጥሬ መፈልፈያ ማሽን የሰራውላችሁ። እንደሚታወቀው ሀገራችን ኢትዮጵያ 85 ፐርሰንት የሚሆነው የሀገራችን ማህበረሰብ የሚተዳደረው በአግሪካልቸር እንደሆነ ይታወቃል። ከዚህም ውስጥ ደግሞ 63 ፐርሰንት የሚሆኑት በእርሻ ስራ ላይ ነው የሚተዳደሩት። ከ63 ፐርሰንቱ በሚገርም ሁኔታ ሁለት ፐርሰንቱ ብቻ ነው ማሽነሪን ይጠቀማሉ ተብሎ የሚገመተው። ሌላው የእቅርና 3 ፐርሰንት ይጠቀማል ብንል እንኳን 60 ፐርሰንቱ የሀገራችን ማህበረሰብ ወይም አርሶ አደሩ የሚተዳደረው በባህላዊ የእርሻ መሳሪያዎች ነው ማለት ነው። ይህ ደግሞ ምርቱን ውጤታማ እንዳይሆን ያደርገዋል፣ የምርት ጥራቱን ይቀንስበታል። ፍጥነት እና ኳሊቲ ላይ ያለውን ሁኔታ ማመጣጠን አይቻልም። ስለዚህ መሬቱ አለ፣ ሰብሉ ይመረታል። ነገር ግን በሰብስ ወቅት የሚባክነውን ጊዜና የምርት መበላሸት ለመቀነስ ሁሉንም ጥራጥሬዎች በሚባል መልኩ ማለትም በቀሎ ማሽላ፣ ስንዴና ገብስን በአንድ ማሽን ላይ ሊፈለፍል የሚችል ላይ የሰራሁትኝ። ለምሳሌ አርሶ አደሮችን ብትሄዱ ቀን ሌላ ስራ ላይ ጤፍ ሲወቃ ይውልና ማታ በቀሎ በዱላ ላይ እየደበደበ እናት ደግሞ በቀሎ እየፈለፈለች እጇ ተላልጦ ነው የምታገኙት። ይህ ደግሞ በጣም ነው የሚያሳዝነው። እኛ ተምረናል ብለናል፣ ነገር ግን ቤተሰቦቻችን ስቲል እስካሁን ድረስ ባለው ሁኔታ ከዛ ከባህላዊ መንገዱ አልወጡም። ስለዚህ ይሄንን አስተሳሰብና ሂደት ለመቀየር ማሽኖች መፈጠር አለባቸው ብዬ ስለማምን ይህን መፈልፈያ ማሽን ሰርቸዋለሁ። ብዬ መጀመሪያ ላይ የሰራሁት የበቀሎ መፈልፈያ ነበረ። ብቻውን እሱን ሳየው ምንም ውጤት አያመጣም ማለትም ኮስት አለው። በቀሎም ብቻ ከሆነ የሚፈለፍለው ሌላውንስ ምን ይሆኑ ብዬ አሰብኩኝ። ስለዚህ ሌሎች ምርቶችንም ውጤታቸውን አጠንነው የተለያዩ ኢምፕሮቭመንቶችን በመውሰድ ይህን ማሽን ለመስራት ተነስቻለሁ ማለት ነው። ይህ ማሽን በአጠቃላይ ታርጌት የሚያደርገው ከስተመሮቹ ሎካል ፋርመሮች እነዚህ ገበሬዎች አሉ። ቀጥታ ዳይሬክት ሴልስ የሚባለው የህብረት ስራ ማህበራት የሚባሉ አሉ ገጠር አካባቢ። ከዛ በተጨማሪ ደግሞ ድርጅቶች አሉ፣ ኢንቨስተሮች አሉ። እነሱ ከእኛ ጋር ቢሰሩ ማህበረሰቡን ችግር መቅረፍ የሚያስችለው ብዬ አምናለሁ። ይቺ እንደ ፕሮቶታይፕ 300 ኪሎግራም በሰዓት ነው የምትፈለፍለው። እንደ ፕሮቶታይፕን ያቀረብኳት ከበርሜል እና ከተለያዩ ብረት ከወዳደቁ ብረቶች ነው የሚዘጋጀው። ፑሊ ቤልት ሞተር ነው ያለው። የኤሌክትሪክ ሞተር የምንጠቀም ከሆነ ሶላር ሲስተም ያስፈልገናል። ሶላር ሲስተም ደግሞ እንዴት እናገኛለን የሚለው መኪና ባትሪያችንን ብናየው ከተብላሸ በኋላ በሶላር ሲስተም መንቀሳቀስ ይችላል። ስለዚህ እሱን ሞዲፋይ አድርገን ወደ ሶላር ሲስተም እንዲዳረስ አድርገን እንደ ፓወር ሶርስ፣ ሞተሩ ላይ የተወሰነ ሞዲፊኬሽን ያስፈልገዋል። እሱን ሰርተን ማቅረብ እንችላለን ማለት ነው። ከዛ ውጭ ደግሞ በዲዝል ኢንጅን የሚባል ለ እሱን መጠቀም እንችላለን። አለያ ደግሞ ማንኛውም ማህበረሰብ ከሆነ ይቺ በየቤታችን የምትገኝ ናት። በቀላሉ ወንበር የምናስርባት ምናምን ናት። ስለዚህ ኮስቷም ትንሽ ናት። በቀላሉ ከዚህኛው ጋር በማያያዝ አጀስቴብል ስለሆነች እንትኗ አርፔማ በዚህ መልኩ ማንቀሳቀስ እንችላለን። አይሞከርም። በቆሎ አላመጣህም ዛሬ? ከደብረ ብርሃን የሚመጣ ሰው በማሽላ ና በቆሎ የዘሊና ስለው አረፈደብኝ። ለዛ እንደውም እኔ ዘግይቼ ነው የመጣሁት። ግን እንዴት እንደሚሰራ ላሳያችሁ ይችላለን ይሄ መሽከርከር ነው የሚሽከረከረው። እስቲ ሲሽከረከር፣ አሁን ለምሳሌ ስንዴ ምናምን የሚሆን ከሆነ እንዳይጠመለል እነዚህኞች እንደዚህ እንትን ይሉታል ማለት ነው። ሮቴሽኑን አብረው ይሄዱታል። የሚፈለፍለውና የሚገርፈው ይሄ ቼኑ ነው። አይሰባብሩ፣ አይሰባብሩ ስፒዱ ኮንትሮል እናደርገዋለን። እሺ እንዴት ነው የምታደረገው? ፕሮሰስ የሚያደርገው ይሄ መጀመሪያ ሆፐር አለ እዚህ ጋር ይሆናል። ስናንሸራትተው ይገባል። ስለዚህ እዚህ ውስጥ ከገባ በኋላ ይሄ ይገርፈዋል ማለት ነው። ይሄኛው ለበቀሎ አይደለም፣ ይሄ ለማሽላ ነው። ይቺ በቡለ ያሰርኳ ትፈታ ዚ

እሱ ላይ ውጤታማ ሆኖልኛል። አሁን በአካል ያየነው ነገር ግን በቆሎ ይፈጫልን እንጂ መፍጨት ሳይሆን መፈልፈል የሚፈጭ ይመስለልህ? የሚፈጭ ለኮንሰፕት ነው ይዘህ የመጣው አሁን ለእኔ ማለት ነው። ኮንሰፕቱ የቼይን እንትን አለው፣ ብሌድ አለው። ያ በሚሽከረከር ጊዜ ሞስት ፕሮባብሊ ለማሽላ ለስንዴ የተሻለው እንትን ይኖረዋል ከዛ በኋላ እንደ ኒድል አይነት ሻፍቱ ላይ የተበየዱ ፓድል ነው የምንላቸው። ኖርማሊ ጠፍጣፋን ባይሆን ፓድል ነው ምናልባት እሱ በቆሎውን እየጫረ ሊፈለፍለው ይችላል የሚል እንትን አለ። ስፒዱ መጠን አለበት። ይሄ ማሽን አይደለም ሞዴል ነው፣ ምክንያቱም ቤሪንግ የለውም። ማለት ዝም ብለን ያስቀመጥ ያስቀመጥከው ምኑ ይሄኛው አዲስ ብሎ ለመናገር ትንሽ እንትን ያደርጋል? ምናልባት ከስፒድ አንፃር። ከቻምበሩ ሳይዝ አንጻር፣ ከምትጠቀመው ኢነርጂ አንጻር። አሁን ለምሳሌ ይሄ የድሪል ማሽን ባትሪ ነው የሚሰራው። ያንን ባትሪ በሶላር ወይም ደግሞ በኤሌክትሪክ ቻርጅ ታደርገዋለህ። እየተለዋወጠ እንትን ያደርጋል። አንድ ሰዓት አይሰራም። ይሄኛው ሞስት ፕሮባብሊ ኮንቲኒየስ ልታሰራው ከአምስት እስከ ሰባት ደቂቃ በው በድሪል ስለምናቀው ማለት ነው እንደዛ ይሆናል። ነገር ግን ይሄ ሞዴል ነው። ከዚህ ተለቅ አርጌ እሰራዋለሁ፣ ቤሪንግ በደንብ አረግለታለው፣ ከዛ ጋር ፓወር ሶርሱን በደንብ አረጋለው ምትል ከሆነ ግን ያንን ሚት ሊያደረግ ይችላል። ችግር ፈቺ ነው ምክንያቱም ችግሩን አይደንቲፋይ ያረከው እዛው ከነበርክበት አካባቢ ካየኸውም ተነስተ፣ ከዛ በኋላ ከሀገሪቱ ነባራዊ ሁኔታም ችግሩ አይተዋል። ተግባራዊነት ላይ ግን ብናየው አሪፍ ነው ኮመንት ማድረግህ ሴፍቲ ላይ በደንብ ስራ። ሴፍቲ የሚሽከረከሩ ፓርቶች ተነቅለው ሊሄዱ ይችላሉ። ተፈናጥረው አይን ሊያጠፉ ይችላሉ። ኦር የሆነ ነገር ሊሰሩ ይችላሉ። ቆርቆሮዋን ራሱ ሊበሱ ይችላሉ። በዚህ ስፒድ እንደዚህ እንደዚህ ያደርጋሉ። ትክክለኛውን የቆርቆሮ ቲክነስ፣ የመሳሰሉትን ነገሮች ሴፍቲ ሴፍቲ ጋርድ ሁሉንም ነገር እንት ብታደረግ በሞር ጠቃሚ የሚሆን ነገር ነው ብዬ አስባለሁ። በርታ። ይሄ እንደ ፕሮቶታይፕ ነው እንጂ ቤልትም ቤሪንግም ሁሉም ነገር የተገጠመለት አንድ ማሽን ከኮሌጁ ጋር በመሆን ሰርቼ እነዚህ አሁን ቤሪንጎች ናቸው፣ እና ፖሊ ቤልት ተገጥሞለታል። ኤሌክትሪክ ሞተር ነው የተገጠመለት። ስለዚህ ፕሮጀክቱ ሲያልቅ እንደዚህ ነው የሚሆነው። ሸለር ማሽን ነው፣ ሙሉ ሴፍቲ አለ። አይቼዋለሁ። ይሄኛው ለምሳሌ የበርሜሉ ቲክነስ 0.629 ቢሆን ነው ቲክነሱ። ሲምፕሊ በሚወረወሩ እንትኖች በሳትና የመቀደድ እንትን ሊኖረው ስለሚችል ሴፍቲ ላይ እንትን አርገው ትክክለኛውን ነገር ግን ይሄኛው ምናልባት ሲሰራ ቪዲዮ አድርገህ ብትልክልን፣ እሱ ማለት እንትን ነው የሚሆነው። ሁለተኛው ተግባራዊነትና እንትኑን ለማየት ይመቻል። ዳንኤል እንኳን ደህና መጣህ። እንኳን ደህና ቆያችሁ። ያቀረብከው ጥራጥሬ መፈልፈያ ማሽን በሀሳብ ደረጃ ያው ጥሩ ነው። ቀዳሚ ስቴጅ ላይ ነው ያለው። ስለዚህ ብዙ ነገር የሚቀረው ነገር አለ። አንድ የሚሽከረከር ነገር ሁልጊዜ ኩሽኔታ ሊኖረው ይገባል። ዳርና ዳር ሰፖርት አድርጎት ግን ደግሞ የሚሽከረከር በያስካቴድሪል እንትን ሙሉ አቅሙን እህል ገብቶበት በሚሰራ ጊዜ ያሽከረክረዋል ለማለት ይቸግራል። ምክንያቱም ዋቱ ወይም ደግሞ ሀይሉ ጉልበቱ አነስተኛ ስለሆነ በዚህ ይሽከረከራል ለማለት ይቸግራል። እንትኑን ብታሳየን በጣም ጥሩ ነበረ። ምክንያቱም እኔ ሰርተው ከሆነ ፎቶ ሳይሆን መሰራት ያለበት ድራይ ቴስትም ቢሆን በደረቁም ሲዞር ቢሆን መታየት ነበረበት። ውስጥ የሚዞሩት ሻፍቱ ላዩ ላይ የተገጠሙት እነኚህ ፒኖች ምን እንደሚመስሉ እንዴት እንደሚሆኑ ብናየው ጥሩ ነበር። በዚህ ስቴጅ አሁን ያኛው እዛ ጋር ያሳየን ፎቶ ያንተ ይሁን የሌላ ይሁን ማረጋገጥን በጣም ይቸግራል። ምክንያቱም ያ ውድድር ከሆነ ያንተ ለመሆኑ አብረው ሆነ ኦፕሬት ስታደረገው መታየት አለበት ማለት ነው። ይሄኛው እዚ ጋር ያለው ሞዴል ለኔ ምንድነው ያው ሙከራን አፕሪሼት ለማድረግ ካልሆነ በስተቀር እንደ ማሽን ማሽን የምንለው ነገር አይደለም እዚ ጋር ያለው ኦኬ ገና እንደውም አደገኛ ምክንያቱም በሙከራ ስቴጅ አይታል አይደለ? አንደኛው ሚስማር እንዴት እንደተፈናጠረ እዛ ላይ እንዳየነውም ነው። ወንፊቶቹ በጣም ጥቅጥቅ ያሉ ናቸው። በቆሎን ያወርዳሉ ለማለት ይቸግራል። ምናልባት ማሽላ፣ እንደዚህ የመሳሰሉትን እነኛን ትራሽ ለማድረግ ያስችሉ ይሆናል። ወንፊቱ ለሁለት አይነት ወንፊት ነው ያለ። በቡለን የታሰረው ከላይ ያለችው የማሽላ ናት። ማሽላ ሲፈለፍል ብቻ ነው እሷ የምትገጠመው። ቡለን አለው ከዚህ ጋር ከዚህ ከታች ላይ ሁለት ቡለኖች አሉ። እነሱ ይፈቱና ይወጣሉ፣ ወንፊት ይቀይራሉ። አ ከስር ያለው ነው የበቀለው። ደሞ መጀመሪያ ሳየው ስፋቱ ነው ግራ የገባኝ ነበር። ትንንሾች አሉ አይደለም፣ ለአርሶ አደር የተዘጋጁ ከዚህ በፊት በተለያዩ አጋጣሚዎች ያየኋቸው ሞዴሎች አሉ። ያንተ ስፋቱ ምን እንደሆነ ግራ ገብቶ ነበር። በኋላ ሳየው ማማሳያውና መምቻው ይረዝማል። ብልጥ የሆነ ነገር ያደረግከዋ አንተ መምቻውን ፍሌክስብል አድርገ ማማስያው ሪጅድ ማድረግ አይደል? የአሁን ተውሩሮ ልጥይት የሄደብን ነገር ማማስያው ነው። ያኛው መምቻው ደግሞ ሰንሰለት ነው። አሁን ለእሱ ስትል ስፔስ ያስፈልጋል። እሱም በተለያዩ ነገሮች ራበር፣ ምንም ማድረግ ስለሚቻል ይሄ ጥሩ፣ ትልቁ ጥሩ ነገር ነው። ሌላው ጥሩ ነገር ድራይቭ ማድረጊያውን በትንሽ ነገር ማድረግ መቻሉን ነው። ለሌላ ስራ እርሶ አደሩ የሚጠቀምበት ትራፓ ቢኖር በትራፓ አዶፕት ይደረጋል። ዋናው ፕሮቶታይፕ ግን የወጣው ዲናሞ ከስር ከላይ በችንጋይ ነው አይደል የተያያዘው። አንድ ያልገባችኝ ነገር አለች። ሌላኛው ፑሊ ትልቅ ነው፣ የዲናሞ ትንሽ ነው። ስለዚህ የምትፈልገው ቶርክ ነው፣ ሞር መምቻ ጉልበት ነው የምትፈልገው ማለት ነው። መምቻ ነው የምትፈልገው ፍጥነት ሳይሆን፣ አንድ ማሽን ለተለያዩ ነገሮች ስታደርጋቸው የሚፈልገው አርፒኤም እና ቶርክ የተለያየ ይሆናል። አሁን ያንን አጀስት ማድረጊያ ሜካኒዝም ከሌለው ይሄ ነገር እሱን ማስገባት ወይም ደግሞ ከተፈለፈለ በኋላ ያለውን ጉዳት አንደኛው ይሸከማል ማለት ነው። ለምሳሌ አራቱንም ብንደረደራቸው የሚፈልገው ኤነርጂ ሁሉም እኩል ኢምፓክት ኤነርጂ አይፈልግም አይደል? አራተኛው በጣም የሚፈልገው አንደኛው በጣም ትንሽ የሚፈልገው በአንድ አይነት ኢምፓክት ኤነርጂ ስትፈለፍለው ከስር ያለው የበለጠ ይጎዳል ማለት ትንሽ የሚፈልገው ስለዚህ የምታወጣው ነገር ከውጤቱ ጉዳት ጋር በሰንጠረዥ መዘጋጀት አለበት ለአርሶ አደሩ ሲጠቀም ይሄ ሌላም መንገድ ልታስብበት ትችሉ ይሆናል ለምሳሌ አንዱ መንገድ ምንድነው? ነው ናምበር ኦፍ ፓሱን የሚያልፍበትን ጊዜ መቀነስ ማለት ነው እሱን እንደዚህ አይነት ኢንስትራክሽን መመሪያ ካለው ስንዴ ሲሆን አንድ ያሳልፈዋል፣ በቆሎ ሲሆን አንድ ያሰ፣ ማሽላ ሲሆን ሶስቴ እንደዛ እያልክ ካሊብሬት ማድረግ ትችላለህ ማለት ነው። እነዚህ እነዚህ ነገሮች ሰነድ ውስጥ የሚሄዱ አንተ ስትናገርም አላመጣውም። ቪዲዮም ላይ አንድ ዲናሞ አንድ ክላች ነው ያለው። አንድ ፑሌ ላይ የተያያዘ ሁለት ግሩቭ ነው ያለው። ስለዚህ ዲያሜትሩ ይለያያል ማለት ነው። የምንፈልገውን ሁለት ግሬድ ነው ያለው ሁለቱ አንድ አይነት ነው ማሽላና በቃ ተመሳሳይ ይጠቅማል ስንዴና ገብስ ተመሳሳይ የሚስተካከሉ ነገሮች ምናምን ይኖራሉ የድራይቭ ሞተር ነገሮችን ሶላር ሜካኒካል በብስክሌት ምናምን ነገሮችን ብትጨምርበት የበለጠ ገበያ የምታገኝ መስሎኝ በመጨረሻ ጥያቄ ስንት ብር ነው ሰላሳ ስድስት ሺ ዳንኤል ፕሮፖዛል ምን አስበህ ነው አበባ በአበባ የሆነ አበባውን ለሁላችሁ ነው ያሰብኩት። ቆንጆ ነው። በጣም አምቢሽስ ሲሆኑ ጎሎችን አስቀምጠሃል። በእርግጥ የሰራውን ስራ አፕሬት አደረጋለሁ። አስር በመቶ የገበያውን ፍላጎት ተሸፍናለሁ የሚል በጣም አምቢሽስ ጎል ተቀምጧል። አንድ በሶስት አመት ውስጥ ይሄ አሁን በሶስት አመት ውስጥ ነው የሚለው ሁለተኛ በሰባት ወር ውስጥ ፉሊ ኦፕሬሽናል የሆነ ፋብሪካ ኖሮኝ ማምረት እጀምራለሁ ይላል። እነዚህን አሁን እኔ እንዴት አስበህ እንዳስቀመጥካቸው ብዙም አልገባኝም። ለምን መሰለህ? እንደዚህ አይነት ቁጥሮችን በጣም በስፋት ማስቀመጥ ያንን የዛን በጣም ትንሽ ፐርሰንት አቴን ስታደርግ ተስፋ መቁረጥ ውስጥ ነው የምትገባው ማለት የተደርሳለሁ አይነት የሚል ስሜት ይኖራል። ስለዚህ ብትመጥ ነው የሚል ነገር አለኝ። አፍተር ሴልስ ሰርቪስ እሰጣለሁ ብለሃል፣ ጥሩ ነው። ትሬኒንግ ምናምን እሰጣለሁ ብለሃል። ፓኬጂንግ ኤል ዲስትሪቢውሽን የሌሉ አይነት በጣም ብዙ አገልግሎቶችና ወጪዎችን የሚያስከትሉ ብዙ ነገሮችን አይቻለሁ። እና የዚህ ማሽን ዋጋ 36 ሺ ብር? በፍጹም 36 ሺ ብር አይሆን። ከዘረዘርከው ውስጥ 70 80 ፐርሰንቱ እንደ ወጪ ሆኖ አልገባም። ስለዚህ አንተ ያሰብካት ይቺ አሁን ሞተሯን የምትታየው የለችም። ከዛ ይብሳል። ሌላው በጣም ብዙ ኦቨርሄድ ወጪዎች አሉብህ። የአድሚኒስትሬሽን ወጪዎች አሉ፣ ይሄ ማርኬቲንግ ምናምን ያስቀምጥከው በጣም ብዙ ወጪዎች አሉ። ሁለተኛ ትርፌ 500 ብር ነው አልክ። ይሄ በጣም ካፒታል ኢንቴንሲቭ የሆነ ስራ ነው። እንዴት እንዴት አድርገህ እንደቀላል እንዳየው አላውቅም። እኔ እንደሰማሁት ሌላ ሰው ራሱ መስማት አለ ስኪል ቢሸጠው ባይዘው በዛው እቃውም ብቻ ሳይሆን ማለት ቅድም የተወረወረው ሚስማር የእኔን አይን አጥፍቶት ቢሆን ችግር ውስጥ ነው የምትገባው። እና አንተም ሄልሜት እና ለእኛም ሄልሜት ይዘህልና እና ዲዛይኒንግ እና ኢንጂነሪንግ ፓርቱን በጣም መስራት አለ። ለመጀመሪያ ዙር አሁን የሰራውን ስራ በጣም አፍርሼ ታርጌያለሁ። ሰባ ስምንት ሰምንቻ በጣም ሀሳቡ እኔ ቆይቼ ስለመጣሁም እንደሆነ አላውቅም። ሀሳቡ በጣም ወድጀ አለው ሰንሰለት ለእንዲህ አይነት ነገር መዋሉ ራሱ ይህችን ሰንሰለትን የመስራት አቅም ሁሉም አርሶ አደር ይኖረዋል። መድረክ ላይ የሚቀርብ ነገሩ የማይመስሉ ነገሮች አሉ። የስረኛው ነገር የበለጠ ያምራል፣ ከዋናው ነገር የበለጠ ለምሳሌ ሰርኩላር ነው ወይስ ኤሌፕቲክ እንዲሆን አስበ ነው የሆነ የኔን ጆሮ የመሰለ ነገር ነው። ጎን ስታዩ ሴክሽን እና ምንድነው አሁን ምን ያህል ጥረት አውለህበት ነው የሚለው ነገር እዚህ ላይ። ኮሜርሻል ባንክን የሚያክል ተቋም ኢቢሲን የሚያክል ተቋም አንድ ላይ ነው እዚህ መድረክ ላይ ስትበጣም ችም የነዚህ ሁሉ ነገሮች ኮንሲደር አድርገህ የመጣሁና ለዛ የሚመጥን ነገር አይደለም። እይታው አበባ ለጠፈልን ዶክመንቱ ላይ እዚህ ጋ ግን? ወደ አበባ የቀረበ ነገር አላየሁም። በዛ ምክንያት ነው ብዙን ነገር የቀነስኩበት። እሺ 55 ነው ምሰጥ። እሺ በነገራችን ላይ የመጀመሪያ ስጦታ ነው አይደል? ይሄ እንዳይለምድብህ እንትን የሚለምድብህ አላወኩም። ትንሽ ጨመር አድርግለት። 55 በጣም ጥሩ ቁጥር ነው። አሁን አንድ የሚሽከረከር ነገር አምጥቶ ቤሪንግ ሚስ ማድረግ ትልቅ ግድፈት ነው። ትልቅ ጉድለት ነው። ቤዚክ የማሽን ኮንሰፕት ስህተት አለ እዚህ ላይ ስለዚህ ጸደቀ ሃምሳ አምስት መስጠቱ እንደውም በጣም ጀነሮስ ሆኗል ነው ብለው እ አ የቴክኒክ ጉዳዮች ነው በደንብ ሰምታል አ ኢንጂነሪንጉን ከዛም ውጭ ያለው በጣም ችግር አለበት። ይህንንም ትኩረት ሰጥተህ ማለት ነው ሌሎች ባልደረቦችህ ጋር አንዳንድ ስታፎች አሉኝ ብለሃል በደንብ ተወያይታችሁ ፕራይሲንጉን ጨምሮ ማለት ነው። በጣም ይሄ ለዋጋ እንደ መሰጠቱ መጠን ወጪዎች አለመግባታቸው ትርፍ ብላቸው ያስቀመጣቸው ይሄ ሁሉ የሚያዛልቅ አይደለም። ተሰርቶ ማብቅቶ እራሱ ቆንጆ ነገር ቀርቦ ማርኬት ብል ካልሆነ ማይዳረስ ከሆነ ዋጋቸው እንደዚህ ውርድ ብሎ ኪሳራ በኪሳራ የምትሆኑ ከሆነ ያው ተቃይል ማለት ነው። ስለዚህ እሱ የሚታሰብበት ሀምሳ አግኝታል አበባውን የእኔ ነው ብዬ ነው። ሻምሳ ሳይሰጠው እንደ እሱ አይነት ልጆች በብዛት መምጣት አለባቸው እዚህ ውድድር ላይ ምክንያቱም ችግሩን በስነ ስርዓት አይደንቲፋይ አድርጎታል። አሁን ችግሩን ሊፈታበት የመከረ ሀሳብ ድጋፍ ይፈልጋል የሚል ምክር ነው ያለኝ። ይህንን የመስራት ግዴታ የለብህም ባይዘወ ሌላ ሰው እንዲሰራው ፋብሪኬተርስ እንዲሰሩት ማድረግ ይቻላል። ከዛ እሱን ሞዴል ወይም እሱን ፕሮቶታይፕ ይዘ ብትቀር ጥሩ ነው። አንድ ሰው ይህን ሁሉ ነገር አይሰራም። አሁን ያችን ድሪሏን ብታይ ከሌላ ቦታ የተገዛች ነው። ሌላ ይሰራው። ቁልፉን ብታየው እንደዛ ነው። ልክ እንደዛ ሌላ ሰው ሊሰራው ይችላል። ሀሳቡ ያንተ ስለሆነ፣ ስለዚህ ፋብሪኬሽን ኢንጂነሪንግ ሲሪየስ የሆነ አሳሳቢ ችግር ነው። እኛ ጋር ብዙ ሀሳብ አለ፣ ነገር ግን ማሽኑን ሞክሮ እንትን ለማ ፍፄ ያው ሁለተኛ ስትመጣ ሴፍቲ አንድ ላይ እንትን አለ እና እኔ መልሰ መምጣት አለብ ባይ ነው።